ዓለምን ያስደመመው የኢራን ድብቁ ኦፕሬሽን። ድብቁ የእስራኤል ደህንነት ሚስጥር ተጋለጠ። ኢራን ታላቅ ገድል ፈጽማለች። ይህንን ዓለም በራሱ ማመን አቅቷታል። ያ ስሙ ብቻ ሲጠራ ዓለምን በፍራት የሚያርደው የእስራኤል የጀርባ አጥንት የሆነው እስራኤልን የደፈሩስ በሙሉ አጥንታቸውን ሰብሮ ዳግም እንዳያንሰራራ አድርጎ ሲጥላቸው የነበረው ሞሳድ ኢራኒን አደገኛ የተባለ ሚስጥር ሰነድ በእጁ ስታስገባ ነበረ። የእስራኤል የሀገር ውስጥ ደህንነት እየተባለ የሚጠራው እጅግ ውስብስብ ሴራዎችን ሲያከሽፍ የነበረው ሽን ቤት እንዴት አንቀላፋ? ይህ እጅግ አስደናቂ ኦፕሬሽን እጅግ አስገራሚ ሚስጥሮችን በእጁ አስገብቷል። ለመሆኑ ኢራን የፈጸመችው ኦፕሬሽን ምንድን ነው? በዚህ አስገራሚ የተባለለት ኦፕሬሽንስ ያገኘችው ሚስጥራዊ ሰነድ ምን ይዟል? በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችን ሰብስክራይብ፣ ቪዲዮም ላይክ በማድረግ ቤተሰቡን ይወዳጁ። ወደ መረጃው እናሸጋግራችሁ። ኢራን የእስራኤል ወታደራዊ መረጃዎችን ሰብራ በመግባት ሁሉንም የእስራኤል ወታደራዊ ሚስጥሮችን መንችፋ መውሰዷ ተረጋገጠ። በዚህ መሰረት የእስራኤል የኒውክሊየር ጣቢያዎች፣ የመሳሪያ ማከማቻዎች፣ የጦር ፕሮግራሞች፣ የጦር እቅዶችን ከአውሮፓና አሜሪካ ጋር ያላት ወታደራዊ ትብብር ሁሉ ሰብራ መውሰዷ ታውቀዋል። የኢራን የደህንነት መስሪያ ቤት ዛሬ በሰጠው መግለጫ በሺዎች የሚቆጠሩ የእስራኤል የሳይንስ ወታደራዊና የኒውክሌር መረጃዎችን ሰብረን ወስደናል። ከምዕራባውያን ጋር ያላትን ግንኙነት ሁሉ ሰብረን ወስደናል። ይህንን መረጃ ከእስራኤል ወደ ኢራን ለመውሰድ የተጠቀምንበት መንገድ ይፋ እናደርግም ብለዋል። መስሪያ ቤቱ አክሎም እነዚህ ቁልፍ መረጃዎች ኢራን እስራኤል ላይ ለምታደርጋቸው ጥቃቶች እጅግ ወሳኝ ናቸው ብለዋል። እስራኤል እስካሁን ለጉዳዩ ዝምታን የመረጠች ሲሆን በከፍተኛ ሚስጥር ይጠበቃል የሚባለው የእስራኤል ወታደራዊ መረጃ ግን በኢራን መሰበሩ የዓለም መገናኛ ብዙኃን ሁሉ መነጋገሪያ ሆኖ ቀጥሏል። የእስራኤልን በርካታ ሚስጥራዊ ሰነዶችን አግኝቻለሁ ስትል ነው ኢራን የተናገረችው። የኢራን የደህንነት ባለስልጣናት የእስራኤልን በርካታ ሚስጥራዊ ሰነዶች በእጁ ማስገባቱን የኢራን መንግስታዊ ሚዲያ ዘግበዋል። የኢራን የደህንነት ሚኒስቴር እስማኤል አጢ በሀገሪቱ ብሔራዊ ቴሌቪዥን ላይ ቀርቦ እንደገለጹት ኢራን በሰበረችው የተሳካ ኦፕሬሽን የእስራኤል የኒኩለር ፕሮግራምን ጨምሮ በርካታ ሚስጥራዊ ሰነዶችን በእጇ አስገብታለች። ሚኒስቴሩ እንደገለጻቸው በወታደራዊ በኒኩለርና በሳይንስ ዘርፍ ያሉ በርካታ የእስራኤል ሰነዶችን በእጃቸው ማስገባታቸውን ተናግረዋል። ከተገኙት መረጃዎች መካከል እስራኤል በቀጠና ውስጥ ያላት የኒውክሌር ቦምብ ብዛት ምን ያህል እንደሆነም ያየንበት ነው። አንዳንድ ሰነዶችም በቅርቡ ይፋ ይሆናሉ ብለዋል። ኢራን በእጅ ገብተዋል ካለቻቸው ሰነዶች መካከል እስራኤል ከምዕራባውያን ሀገራት ጋር ያላት ግንኙነት የሚያሳዩ እንደሚገኝበትም ይፋ አድርጋለች። መረጃዎቹ እንዴት ኢራን እጅ እንደገቡ ባይገለጽም ዜናው ግን የተካረረውን የሁለቱን ሀገራት ውጥረት እንደሚያባብሰው ጠቁመዋል። ፎቶዎችን እና የቪዲዮ ፋይሎችን ጨምሮ የተገኘው መረጃ በርካታና ሰፊ ከመሆኑ የተነሳ ሰነዶቹን ለመገምገም ብዙ ጊዜ እንደሚፈጅባቸውም ተናግረዋል። እስራኤል እስካሁን በጉዳዩ ላይ በይፋ የሰጠችው ምላሽ የለም። አሁን ላይ ኢራን በእስራኤል ላይ በፈጸመችው ልዩ ኦፕሬሽን ሙሉ ለሙሉ ወደ ጦርነት እንዳይገቡና የመካከለኛው ምስራቅ ቀጠና ወደ ለየለት ትርምስ እንዳይገባ የነበረው ስጋት አሁን ላይ በእጅጉ አይሏል። እስራኤል በተገኘው መድረክ ሁሉ ኢራንን ስጋቷ ናት ስትል ያልቀረበችበት አጋጣሚ የለም። ኢራን የኒኩሌር ጦር መሳሪያ እያመረተች ነው፣ ማምረትም ሆነ መስሪያው በእጇ ሊገባ አይገባም የሚለው የዘውትር ውትወታም የእስራኤል ብቻ ሳይሆን አሜሪካን ጨምሮ በአውሮፓ የሚገኙ የእስራኤል ወገንተኛ ሀገሮች አቋም ነው። እስራኤል የፍልስጤማውያን ምድር ወራ ይዛለች፣ ፍልስጤማውያን ላይ ግፍና ሰብዓዊ ጥሰት ትፈጽማለች። አንድ ዓመት ባስቆጠረው የጋዛ ጦርነት እስራኤል ከአርባ ሶስት ሺ በላይ ፍልስጤማውያን ገላ፣ መሰረተ ልማቶችን አፈራርሳለች በሚል በተለይ በአረብ ሀገሮች የምትወቀስ እስራኤል መቼም ለኢራን ተኝታ አታውቅም። በየጊዜው የፍልስጤሙ ሐማስ፣ የሊባኖሱ ሂዝቦላ፣ የየመኑ ሁቲ እንዲሁም በኢራቅና ሶሪያ ያሉ በኢራን ይደገፋሉ የሚባሉ ቡድኖችና ታጣቂዎች በእስራኤል ግዛት በተደጋጋሚ ጥቃት ሲዘነዝሩ ይሰማል እንጂ ኢራን በቀጥታ እስራኤል ላይ ጥቃት ፈጽማለች ሲባል በቅርብ ጊዜያቶች የሚሰሙ ናቸው። ከእስራኤል ወገን ግን በኢራን ምድር ለበርካታ አመጣት ጥቃቶች ተፈጽመዋል። ተቋማትንና ግለሰቦችን በቦምብ ከመበታተን እስከ ሳይበር ጥቃት እስራኤል በኢራን ላይ ፈጽማለች። እስራኤልና አጋሮቿ በተደጋጋሚ ኢራን ኒውክሊየር ቦምብ እያመረተች ነው በሚል ወቀሳ ይሰነዝራሉ። ኒኩለር ለኃይል አቅርቦት መጠቀም መብቷ እንደሆነ የምትከራከረው ኢራን ለወታደራዊ ፕሮግራም እንደማትጠቀም በተደጋጋሚ ብትናገርም ከሳይበር እስከ ሳይንቲስቶች ግድያ የሚዘልቅ ጥቃት እንደሚፈጸምባትም ይገለጻል። ይህ እስራኤል ከወዳጅ አገሮች ጋር የምታራምደው አቋም ለበርካታ የኢራን ሳይንቲስቶች ሞት ምክንያት ሆኗል። ኢራን በቴራን ዩኒቨርሲቲ የፊዚክስ ፕሮፌሰር የነበሩት ሞሳድ አሊ ሞሐመድ በኒውክሌር ኢንጂኒሪንግ ፋካሊቲ ፕሮፌሰር ለነበሩት ማሱድ ሻህር የኬሚካል ኢንጂኒሪንግ ምሩቅ ሙስጠፋ መሐመድን ጨምሮ ለበርካታ ሙሯኖቿ በተጠመደ ቦምብም ሆነ በድሮን ጥቃት መገደል እስራኤልና አሜሪካን ተጠያቂ ታደርጋለች። ዜጎቿን ከመንጠቅ ባለፈ በተቋማትና በኒውክሌር ጣቢያዎቿ ለሚገጥመው የኮምፒውተር ሳይበር ጥቃቶች እስራኤልን ትወነጅላለች። በዩክሬን ሩሲያ ጦርነት በሶሪያ፣ በየመን፣ በሱዳን፣ በሊቢያ፣ በማይናማር በአፍሪካ በሚገኙ ሀገሮች ያለው የእርስ በርስ ጦርነቶች እንዲሁም ደግሞ የአየር ንብረት ለውጥ እያስከተለ ያለው ድንገተኛ አደጋ፣ ራብና ድርቅ እልባት ሳያገኝ የኢራን እስራኤል ፍጥጫ እየከረረ መሄድ ዓለምን የሚያሰጋው ጉዳይ ሆኗል። እንደሚታወቀው ደግሞ ኢራን ዩራኒየም የማበልጸግ አላቆም ስትል ተናግራ ነበር። ቴሄራን ዩራኒየም የማበልጸግ አታቆም ሲሉ የኢራን ጠቅላይ መሪ አያቶላ አሊ ከአራት ቀናት በፊት ተናግረውም ነበር። በኢራን የኒውክሊየር ፕሮግራም ላይ ለረዥም ጊዜ የዘለቀውን አለመግባባት ለመፍታት አሜሪካ የቀረበችውን የዩራኒየም ልማት ድርድር ሀሳብ መሪው ውድቅ ማድረጋቸውን አልጀዚራ ዘግበዋል። የአሜሪካ የዩራኒየም ልማት ድርድር ሀሳብ የሀገራችን በራስ የመተማመን እምነትና እንችላለን የሚለውን መርህ ይቃረናል ብለዋል። ቴህራን ለሰላማዊ ዓላማ የኒውክለር ቴክኖሎጂ ማልማት እንደምትፈልግም ገልጻለች። የምዕራብ ኃያላን ሀገራት የኒውክለር ጦር መሳሪያዎችን ለመስራት ትፈልጋለች በማለት የሚያነሱትን ውንጀላ ለረዥም ጊዜ ስታስተባብል ቆይታለች። ኢራን ባለፉት ሶስት ወራት ውስጥ በጦር መሳሪያ ደረጃ የበለጸገ ዩናኔ ምርት በሀምሳ በመቶ ከፍ ማድረጓን የተባበሩት መንግስታት ድርጅት ዘገባ የገለጸ ሲሆን ለአቶሚክ የጦር መሳሪያዎች ከሚያስፈልገው ዘጠና በመቶ ውስጥ አሁንም አነስተኛ እንደሆነ ጠቁመዋል። ነገር ግን ኢራን ዘገባውን ከፖለቲካ ጋር የተያያዘና መሰረተ ቢስ ውንጀላ ነው በሚል አልተቀበለችም። የሁለቱ ሀገራት ፍጥጫ ከቅርብ ጊዜ ወዲህ ደግሞ በእጅጉ ተጠናክሮ ነበር። እስራኤል ዓለምን በአንድ እግሩ ያስቆመውን ሞሳድን ተጠቅማ የኢራንን ከፍተኛ ባለስልጣናት እንዲሁም ደግሞ የጦር ሰፈሮችና ሳይንቲስቶቿን አሳዳ አጥፍታለች። በዚህም ኢራን የደህንነት ተቋሟን ለማዘመንና በእስራኤል ላይ ተመሳሳይ እርምጃዎችን ለመውሰድ ስትሞክር ነበር። የኢራን የፍትህ ባለስልጣናት ፌደራ ማዳቢ የተባለ ግለሰብ ለእስራኤል የስለላ ድርጅት ሞሳድን በመሰለና በህገወጥ መንገድ ገንዘብ በማግኘቱ ተከሶ በሞት መቀጣቱን ነበር በወቅቱ ያሳወቀው። ይህም ደግሞ የኢራን የደህንነት ተቋም በከፍተኛ ደረጃ ማደጉን ያስመሰከረ ነበር። የኢራን የፍትህ አካላት የሚዲያ አካልን ጠቅሶ የኢራን የዜና ወኪል እንደዘገበው ተጠርጣሪው ቴራን ውስጥ ተይዞ ከሞሳድ ጋር በመተባበር ወኪሎቹን በመመልመል ሚስጥራዊ መረጃዎችን በመሰብሰብና ደህንነቱን በመጠበቅ የግንኙነት ስርዓት ለአገናኝ ኦፊሰር በማስተላለፍ ተከሶ ነበር። በዚህም እስራኤል ከጊዜያት ወዲህ በኢራን ብልጫ የተወሰደባት እንደሆነ ነው የተገለጸው። እስራኤል በ1948 ላይ ከተመሰረተች በኋላ ከግብፅ በመቀጠል እውቅና በመስጠት ሁለተኛዋ እስላማዊት ሀገር ኢራን ነበረች። ሁለቱ ሀገራት እንደ አውሮፓውያን አቆጣጠር እስከ 1979 ኢራን ውስጥ የእስልምና አብዮት እስካሄደ ድረስ ተባባሪዎች ነበሩ። ከዚያም በኋላ ግን ኢራን የእስራኤልን የመኖሩ መብት እንደማትቀበል አሳወቀች። እናም እንድትወገድ ትፈልጋለች። የሀገሪቱ ከፍተኛ መሪ አያቶላ አሊ ከዚህም ቀደም እስራኤልን ከስር ነቅለው እንደሚያጠፉና የካንሰር እጢ በማለት መጥራታቸውም ይታወሳል። ኢራን የኒኩሌር ግንባታ መራግባ ሙሉ በሙሉ ለሰላማዊ ግልጋሎት እንደሚውል በተደጋጋሚ ብትገልጽም ማብራሪያው በእስራኤል በኩል ተቀባይነት አግኝቶ አያውቅም። የኢራን የኒኩሌር ሳይንቲስቶችን ጨምሮ ከመራግብሩ ግንኙነት ያላቸው ሁለት የእስራኤል ጥቃት ዋነኛ ኢላማ ሆነው ቆይተዋል። ያን በእስራኤል እና በአሜሪካ ጦር ላይ ጥቃት የሚፈጽሙ ታጣቂ ቡድኖችን በሶሪያ፣ ኢራቅ፣ ሊባኖስ ና የመን ትደግፋለች እየተባለች ትወነጀላለች። በ1980 ዎቹ የተመሰረተው ሂዝቦላ በደቡባዊ ሊባኖስ ከእስራኤል ጋራ የሚዋጋ ነው።